በዚህ የዲጂታል ዘመን ካሜራና የኢንተርኔት ኮኔክሽን ብቻውን ሕይወታችንን ሊለውጥ ይችላል ይላሉ። በዓለም ዙሪያ ላሉ ሚሊዮኖች ዩትዩብ ቪዲዮዎችን የሚለቁበት ቦታ ብቻ አይደለም፣ ሙያ ነው፣ ሕልም፣ ቢዝነስ፣ ገንዘብ ለመስራት፣ ሀሳብን ለመግለጽ፣ ለማዝናናት፣ ለማስተማርና አልፎ ተርፎም እሱን ለመስራት ክፍያ የሚገኝበት እና ኑሮ የሚመራበት መንገድ ነው። ይህን ማድረግ የሚቻለው ታዲያ የዩትዩብ አጋር ፕሮግራም ወይም ዩቲዩብ ፓርትነርሽፕ ፕሮግራም በሚባል ነገር ነው። ይዘትን ወደ ገንዘብ የሚቀይር ስርዓት ነው። ከዩትዩብ ተጠቃሚዎች በስተጀርባ ያለው ይህ ነገር በሺዎች አልፎ ተርፎ ሚሊዮኖች በየወሩ እንዲፈጠሩ ምክንያት ሆኗል። ነገር ግን ይህ ለሁሉም እኩል የሚደርስና ሁሉም ሰው የሚያገኘው ነገር አይደለም። አንዳንድ ይዘት ፈጣሪዎች በቀላሉ የሚኖሩበት ቦታ ይህንን እድል ማግኘት እንዳይችሉ ሆነዋል፣ ከዚህ እድል ውጭም ተደርገዋል። ከነዚህ ቦታዎች አንዷ ደግሞ ሀገራችን ኢትዮጵያ ነች። ወደዛ ከመሄዳችን በፊት ግን የዩትዩብ ፓርትነርሽፕ ፕሮግራም በትክክል ምን እንደሆነ እንረዳ። የዩትዩብ ፓርትነርሺፕ ፕሮግራም ይዘት ፈጣሪዎች ከይዘታቸው በቀጥታ ገንዘብ እንዲያገኝ ያስችላቸዋል። አንዴ ወደ ፕሮግራሙ ከገቡ በኋላ ቪዲዮዎችን በመስራት በተለያዩ መንገዶች ገቢ መፍጠር ይችላሉ። ከቪዲዮ በፊት ወይም ቪዲዮ መሀል ላይ የሚገቡ ማስታወቂያዎች፣ የዩትዩብ ፕሪሚየም ገቢ በቀጥታ ስርጭት ላይ ያሉ ቻቶች እንዲሁም ሌሎችም ለዚህ ምክንያት ናቸው ታዲያ በዩትዩብ ፓርትነርሺፕ ፕሮግራም ውስጥ ለመካተት ሁለት ዋና ዋና መንገዶች አሉ ለረዥም ቪዲዮ ይዘት አዘጋጆች መስፈርቱ ባለፉት 12 ወራት ውስጥ ቢያንስ 1,000 ሰብስክራይበሮችና አራት ሺህ የእይታ ሰዓቶችን ማግኘት ሲሆን ለአጫጭር ቪዲዮ ይዘት ፈጣሪዎች ደግሞ ባለፉት ዘጠና ቀናት ውስጥ 1,000 ሰብስክራይበሮችና 10 ሚሊየን የህዝብ እይታ ሰዓታት ማግኘት ነው። ግን እነዚህ ቁጥሮች ለመኔታይዜሽን ወይም ከዩትዩብ ገንዘብ ለማግኘት ገና ጅማሮ ናቸው። አንዴ ለመኔታይዜሽን ብቁ ከሆኑ ይዘት ፈጣሪዎች በዩቲዩብ ስቱዲዮ በኩል በመመልከት ጉግል አድሴንስ አካውንታቸውንም በማገናኘት መኔታይዜሽኑ እንዲጸድቅላቸው መጠበቅ ይኖርባቸዋል። አንዴ ተቀባይነትን ካገኙ በኋላ ግን የሚለቋቸው የቪዲዮ ይዘቶች ገቢ መፍጠር ይጀምራሉ። እያንዳንዱ እይታም ዋጋ ይኖረዋል። የሚገኘው የገቢ መጠን ታዲያ በሚገኙበት ቦታ ተመልካቾች በሚገኙበት አካባቢና ሌሎች ተጽዕኖ የሚያደርጉ ነገሮች ላይ እየተመሰረተ ነው። ለምሳሌ የአሜሪካን ተመልካቾችን ያነጣጠረ የፋይናንስ ወይም የቴክኖሎጂ ይዘት በሺህ እይታዎች ከ10 እስከ 20 ዶላር ማግኘት ይችላል። የላይፍ ስታይል ወይም የመዝናኛ ይዘት ደግሞ ከ1 እስከ 5 ዶላር አካባቢ ሊያገኝ ይችላል። ይህ የሚሆነው ታዲያ የዩቲዩብ ፓርትነርሺፕ ፕሮግራም የሚሰራበት ቦታ ከሆኑ ብቻ ነው። ነገሮች የሚወሳሰቡት እዚህ ጋር ነው። ዩቲዩብ ለሁሉም ያለ አድሎ ክፍት የሆነ መድረክ ቢመስልም የፓርትነርሺፕ ፕሮግራም ግን በሁሉም ሀገር አይገኝም። ይህ ፕሮግራም በማይሰራበት ቦታ ለሚገኝ ቻናል ታዲያ ዩቲዩብ አይከፍልም። ታዲያ ለምንድን ነው አንዳንድ ሀገሮች በዚህ ፕሮግራም ውስጥ ያልተካተቱት? ለዚህ በርካታ ምክንያቶች ያሉ ሲሆን አንዱ ዋና ምክንያት ግን አድሴንስ ነው። ጉግል ደህንነቱ በተጠበቀ ሁኔታ ክፍያዎችን መላክና መቀበል መቻል አለበት። በአንዳንድ ሀገሮች የፋይናንስ መሰረተ ልማት አስተማማኝ የክፍያ ስርዓቶችን አይደግፍም። ሌሎች ደግሞ ዩትዩብ ወይም ጉግል በነፃነት እንዲሰሩ ከባድ የሚያደርጉ ህጎች ይኖሯቸዋል። የማስታወቂያ ፍላጎት ጉዳይም አለ። ዩትዩብ ተመልካቾችን ለማግኘት አስተዋዋቂዎች ለመክፈል ፈቃደኛ በሆኑባቸው ሀገሮች ላይ የበለጠ ዩኒቨስቲ ያደርጋል። በመጨረሻም የውስጥ ፖሊሲ ስጋቶችም አሉ። የማጭበርበር፣ አላስፈላጊ መልእክት ወይም የቅጂ መብት ጥሰቶች ዩትዩብ በተወሰኑ ክልሎች ገቢ መፍጠርን ስለማስቻል እንዲያጤን ያደረጉ ምክንያቶች ናቸው። ወደ ኢትዮጵያ ስንመጣ አሁንም የዩትዩብ አጋር ፕሮግራም አካል ያልሆነች ሲሆን ይህ ቻናሎች ከኢትዮጵያ ሆኖ ገንዘብ እንዲሰሩ ማድረግን ከባድ አድርጎት ቆይተዋል። የዘፈጣሪዎችም ሌሎች አማራጮችን ለመጠቀም እንዲገደዱ አድርጓቸዋል። የጉግል አድሴንስ ጉዳይን ጨምሮ የዲጂታል ፋይናንሻል መሰረተ ልማት ውስን ነው። በመላ ሀገሪቱ በርካታ ተሰጥኦ ያላቸው የይዘት ፈጣሪዎች ብቅ እያሉ ቢሆንም በዩቲዩብ ማስታወቂያ ማሰራት የሚፈልጉ ተቋማት ፍላጎትና የቁጥጥር ጉዳዮች ኢትዮጵያ እንድትገለል አስተዋጽኦ ማድረጋቸው አይቀርም። ወጣት ፈጣሪዎች፣ ሙዚቀኞች፣ ብሎገሮች፣ አስተማሪዎች፣ ኮሜዲየን ጉልበታቸውን በዓለም አቀፍ ደረጃ ሊወዳደሩ በሚችሉ ይዘቶች ላይ እያፈሰሱ ነው። ነገር ግን የልፋታቸውን ያክል ማግኘት እንዳይችሉ በሚያደርግ ስርዓት ውስጥ እንዲሰሩም እየተገደዱ ነው። በቅርብ ጊዜያቶች የምንመለከታቸው ዲጂታል እንቅስቃሴዎች ምናልባትም አገራችን በዚህ ፕሮግራም ውስጥ ልትካተት ትችላለች የሚሉ ፍንጮችን እየሰጡን ቢሆንም በእርግጠኝነት ይህ ይሆናል ማለት ግን ጊዜው አሁን አይደለም።